ሊነጋ ነው መሰል ስልምልም ታውታልፎ ታልፎ ብርሃን ፈነጠዘ ምድር ልትፈካ ጎቀደደ መሰል ጨለማ አልቀረም እንደደበዘዘ አዲስ ብሩህ ተስፋ አዲስ የህይወት መንገድ ሀብሎ ሊጀምር ራዊቱ ጊዜ ጨለማው ተገፎ የሰው ልጅ ሊሰፍር ዝምታዋ አልፎ ጸጥታዋ ረግፎ ፊቷ ፈገግ አለ ብርሃን አየች ምድር አዋፍ ዘምረው የደስታ ጭንጭንታ ብስራትን ሊያበስሩ በየቤት ደጃፉ ለፍፈው ሊያሰሙ ምድርን እየዞሩ ጋጋታው ጨዋታው ለቅሶና ደስታው ጎስ ሲቀድ ጀመረ ገዳይና ሟች ሰሪና አሰሪ ተንቀሳቃሽ ቋሚ ሁሉ እያማተረ ውሸት ተገልብጣ እውነት ልትዳሰስ ህልም ቅዠት ቀረ የቀዘቀዘችው ሊሞቅ ብርዱን አልፋ በተኛችው ምድር ጨለማን አንጥፋ ከዋክብት አጅባ በጨረቃ ገዝፋ! ስልምልምታ ይዟት በጣጠረ ገደብ ፀሐይ ተቆልፋ ሰራዊቱ ወድቀው አራዊት ተነስተው ጠግበው ሲቦርቁ አውሬ ሲደነፋ በተስፋ ጭንጭልታ ምድር ሞቃት ሆነች። ሰራዊቱ ነቅጠው ጽልመት እየጠፋ ሁከት ግርግሩ ቀጠሮ ሲፈታ ሲገለጥ ሚስጥሩ በቋሚ ተቀማጭ ነገር በመቋረም በአዲስ ሊቆምሩ በሆነው ባልሆነው በተንጠለጠለ ነገር ሲዳክሩ አንደኛው አፍርሰው ሌላው ሲዘክሩ ጭው ያለው ሰውነት በልተው ሊያወፍሩ ትንሳኤው ሲገለጥ ይህ ነው ተግባራቱ የጊዜ ቀመሩ ቀኑ በራ ደምቆ የብርሃን ጮራ ከምስራቅ ፈንጥዞ ቀኑ በራ ደምቆ የብርሃን ጮራ ከምስራቅ ፈንጥዞ ቆቀደደ መሰል ሌቱ ፍክታለ አልቀረም ደብዝዞ። ስሜ ገጣሚ ኢያሱ ይሳቅ እባላለሁ፣ በቅጽል ስሜ ዘኪ ዘካሪያስ እና በቅርቡ በሶዶ ወረዳ ሪፌንሶ ሁለተኛ ደረጃ ትምህርት ቤት ግቢ ውስጥ ይሄንን የተስፋው ጅማሮ የሚል የግጥም መድብል መጽሐፍ አስመርቂያለሁ። ግንቦት 27 ግንቦት 24 2017 ነው እና ከእናንተ ጋር አሪፍ ቆይታ ይኖርኛል። የተስፋው ጅማሮ ያልኩበት ምክንያት ምንድን ነው? ስነ ጽሁፍን ከልጅነቴ በጣም የምመኛት እንትን ነው እና ምንድን ነው በጣም ትልቅ ደራሴ የመሆን ህልም ነበረኝ ከልጅነቴ፣ እና አሁን ላይ ደግሞ ላለው ስራ ምንድን ነው እዛ መንገድ ላይ እየሄድክበት ላለው እንትን የሆነ ተስፋ ለእዛ ለትልቁ ተስፋ አሁን ላይ ጅማሮ እንደሆነ እና የተስፋው ጅማሮ ያልኩበትም ምክንያት ያ ነው። እንደ ጀመርኩ ለዛ ትልቅ ለያስኩት ትልቁ ለአላማዬ ማለት ነው እና ለተስፋው ጅማሩ ያልኩበትም በዚያ መልኩ ነው። አንድም እንደ ሀገር የሚያስኩበት መስፈርቶች አሉ። እሱ ምንድን ነው፣ ትንሽ አንዳንዴ ከሀገር ጋር በተያያዘ ምንድን ነው አሁን ያለንበት ሁኔታ የሰላም ጦት ሁሉም ቦታ ያለ ነው። ወደ እኛም ትንሽ የሆነ የተጋረጠ ነገር ነበረው። ሆኖም ግን ይህንን በምጽፍበት ሰዓት ያን ትንሽ እየተሻሻለ መጣ የሰላሙ እንትን ማለት ነው። እናም የሆን ያክል ከእኔም አላማ ተያያዘልኝና የተስፋው ጅማሮ በሚለው እሳቤ የዚያን ሰላም የሆን ያክል እይታ እያገኘ ነው፣ ተስፋ እያገኘ ነው በሚለው እሳቤ ነው ይህንን የተስፋው ጅማሬ ያልኩበት ምክንያት። ተወልጅ ያደግኩት ሪፌንሶ ነው። የትውልድ ቦታ ሶዶ ወረዳ ላይ ሪፌንሶ ቀበሌ ውስጥ ነው ተውልጅ ያደግኩት። አባቴ መሪጌታ ኢሳቅ ደበላ ይባላል። እናቴ ወይዘሮ ምህረት ሴፎ። የትውልድ ቦታ ሪፌንሶ ነው። ያው ብዙ ነገር ያየሁበት ቦታ ነው ሪፌንሶ። ከአንደኛ ትምህርትም እዛ ነው የጨረስኩት ሪፌንሶ አንደኛ ደረጃ ትምህርት ቤት እና ቤትና ሪፌንሶ ሁለተኛ ደረጃ ትምህርት ቤት እዛ ነው ትምህርቴንም የጨረስኩት ይህንን ስራ ሚኒ ሚዲያ ላይም እየተሳተፍኩኝ የሆነ በቃ ያዳበርኩበት ቦታ እዛ ነው። ብዙ ህይወትን የተማርኩበት ቦታ ነው። ግጥም ሶስተኛ ክላስ እያለው ነው የጀመርኩት። ምንድነው የሆነ ቀን ያው እኛ ከገበሬ ማህበረሰብ ውስጥ ነው ያለ ነው። የሆነ ቀን እንዲ ከብቶችን እያገድኩኝ ሳለ አላቅም ግን እስክሪፕቶና ወረቀት አወጣውኝና በረከት በሚል ስያሜ በጋ ነው እንት ነው ከህለ አዝማራ አንጻር ምናምን ነገር ይሆነ በረከት በሚል ስያሜ አንድ ግጥም ጻፍኩኝ። የሚገርም ነገር አላቀውም ነበር ስጽፈው መጀመሪያ። በቃ የሆነ ነገር ጻፍኩኝ፣ ጫረስኩኝና ከሆነ ስሜት ብዬ ስነቃ ግጥም ነው። እና የሆነ መክሊት እንደተሰጠኝ ተሰማኝ። ያው ፈጣሪ አይደል የሚሽረን እንትኑ ከዚያ ቀን ጀምሮ ያው እንትኔን እያዳበርኩኝ መጣሁ። ትምህርት ቤትና ቤተክርስቲያናት ላይ ተሳትፎውን እያደረግኩኝ ብቻ ብዙ ብዙ መድረኮችን እጋበዝ ነበር። እንደዛ እያደርኩኝ ነው። ያው ዛሬም ለዚህ ለምታየው ለመጽሐፍ እስከ ማሳተም ድረስ የበቃሁት ህይወት ማለት ዛሬ መኖር ማለት ዛሬ እኔነት የላ አንጻው ላስጠብቀው ክብሬ ትናንት ነው እንጂ ነገን ማናየና መደሰትም ዛሬ፣ መከፋትም ዛሬ። በህይወት ጎዳና ነገን አናያትም፣ ጋር ተዋት ደመና አባት እያላጊት ጀንበር ሳለች ሩጥ፣ ፊት ዋላን ሳታይ በመዳፍ ያለው ዛሬን አጥብቅ ጨብጥ። ነገን እያሰብክ ዛሬን አትጣ፣ ከትናንቱ ተማር፣ ነገን በተስፋ ኑር። ህይወትን ከመስመር ፈርስጣ አትውጣ። ቀዝቃዛውን ሞቃት የዛሬዋን ፀሐይ ብርሃን ላንተ ነው፣ ገደብ አልተሰጠው የተስፋ አንድ ቀን ህይወት ዛሬ ነው ነገን ዛሬን ሳታይ ትናንትን የሌለው ፍጡር ትሆናለህ። ዛሬዋን ፀሐይ ብርሃኗን አንጋርዳ አይንን ጨፍነ መኖርን ሳትኖረው ህይወት ትቀማለህ። ግጥም በአጠቃላይ በባህሪው ስሜት ነው፣ እንትን ነው አሁን ካያቸው አንዳንድ ከምትይዛቸው ከመትይዛቸው መጻፎች አንጻር ይዘቱን በዚያ ልክ ትጠብቃለ እያለ እያለ ደግሞ ቤት ላይ ነበር ብዙ ጥናት ግጡን ጽፈዋለሁ ውስጥ ላይ ግን ቤት ልክ ሰው እንዳለ አስብና ህመም ያለው ቦታም እየታመምኩኝ ስሜቴን በደንብ እንዲንጸባረቅ አድርጋለሁ። ውስጡ ላይ ያለው የቃላት አጠቃቀሙ ግን ከሆነ ነገር ተመርኩዘህ እንትን የምትለው ነገር ነው አለ። እድገቱ ያመጣውት ግን ያው አንዳንዴ ከሰዎች ጋርም በመገናኘት ሰዎች እንዲገመግሙኝ በማድረግ ይሄ ስራ እንዴት ነው ምናምን ነገር ብዬ አሳያቸዋለሁ። እነሱም ይሄ ነው ብለው እንዲሻሻል አድርገውኛል። መምህራኖችም ነበሩ ግቢ ላይ የሚያግዙኝ ማለት ነው። ሚኒ ሚዲያ ላይ በጣም የሰራ ነበረ። ድራማዎችን እጽፍ ነበረ፣ ግጥሞችን ማቀርብ ነበር፣ መነባነብ፣ ብዙ ስራዎች እንሰራ ነበረ። ቤተ ክርስቲያን ላይም አንዳንድ መድረኮች ሲኖሩ እዛ ላይም እየተሳተፍኩኝ ያኔ ነው የኔ እንትን እኔ በጣም የማደንቀውና በጣም የምወደው ገጣሚ ኤልያስ ሽታውን ነው። እንዲያውም ያው የኛው ስራ እንኳን በራሴ እንትን የጻፍኩት። ለቀጣዩ ግን ያው ከኤልያስ ሽታውን በጣም ብዙ እንትን ያልኳቸው ነገሮች አሉ። በጣም የምወደውና ለኔ ሞዴሌ ነው ብዬ የማስበው ኤልያስ ሽታውን ነው። ከድሮ ገጣሚያን ደግሞ ሎሬት ጸጋዬ ገብረ መድን በጣም የምወደውና የማከብረው ለጥያቄ ምላሽ ሞክሬ ላቃተኝ ለንቆቅልሽ ብሮ የለኝ አንዳች የምሰጠ ጓዴ ተቀበለኝን እንከ አገር ልስጥ። የምትበላባት የምትጣጣባት፣ ሁሉንም በደጅ በእጅ የምትይዝባት እንከ አገር ልስጥ ጓዴ ተቀበለኝ። ኢትዮጵያን ውሰዳት ሰዳት ክብራ ያልተነካ የጀግኖች መኖሪያ የደጋጎች ሀገር ድንግልናት ሙሽራ ታሪክ የዘገራት የበረከት ምድር ሳታንገራገረኝ ምንም ሳይለቅር በጥያቄ ካሳ እሷ እሷናት ያለችኝ ውሰዳት በክብር ስማኝማ ጓዴ በትንሹም ቢሆን ልንገር ስለ እሷ ለምሰጥህ ሀገር ከቶስ መቼ ያልቅና አልቅና ስለ እሷ እያወጋው ቀን ሙሉ ብናገር ለጠላት እጅ አትሰጥ ክብሯ የማት ማታስነካ ናት የማትበገር ለጥቁሮች ኩራት የጀግኖች ልኩ መሰረት አድባር ናት አምላክ በጥበቡ በድንቅ ሚስጥሩ ለታሪክ የሰራት ውሰዳት ውሰድ ተቀበላት ባፈ ብቻ ሳይሆን በልብህ ቅበራት። የገነቱ ደጃፍ አማናው የታገር ኢትዮጵያ ሷናት ውሰር ተቀበላት። ባፈ ብቻ ሳይሆን በልብ ቅበራት። ማተብናትና ባንገት ህሳራት እቺናት አገር እቺናት ኢትዮጵያ የማንነት ጥግ ደምቀም ትኖርባት የነሮ ወግ ማረግ ታሪክ ያን ሊሽሮ ቆርጣው ለመጥባት እቺን ቅድስት ሀገር አደራ ጠብቃት። ሰንደቋን አቃጥለው ስሟን ከታች አርገው በግሮቿን ቢረግጧት ጓዴ አደራህን፣ ይቺን ሀገር ጠብቅ፣ ከዚህ ክፉ አውሬ ድረስ እናስጥላት። ለጥያቄ ምላሽ፣ ለእንቆቅልሽ ጓዴ ተቀበለኝን። ከሀገር ልስጥ ብዙ ላይ የሚመጣልኝ ነው ህመሙ ላይ ነው። ምንድ ነው ያው ከደስታ ይበልጥ የሚታየ ሰው ላይ ሆነ ተመርኩተ ስጽፍ ህመሙ ላይ ነው የሚያደላው፣ እና እኔም ስጽፍ ህመሙ ላይ በጣም አተኩራለሁ። እዛ ላይ ነው እንትን ተስፋም ያዘሉ አሉ ያው ስለ ሀገርም በጣም ብዙ እንትኖች አሉት። ምንድነው? ያው ቅድም እንዳልኩ ያኔ እኔ የተወለድኩበት ስፍራ ብዙ ደስ የማይሉ ነገሮች ነበሩት፣ እንደ ሀገር ማለት ነው። ያው ዞሮ አንድ ሰው ራሱ ሀገር ነዋ የሚባለው። የኛም ከሀገሩ ካለ ሁኔታ አንጻር የሰላም ጦር ትንሽ ነበረ እና ከዛ አንጻር ነበር ስለ ሀገሬ ብዬ በጣም ብዙ የጻፍኳቸው እንትኖች አሉ። ያኔ ህመሙ በጣም ብዙ ነበረ። ከበሩ ምንድነው? ያው እንዳልኩ በሁለት ነገር ነው ያሰብኩት። እንትኑ አንደኛው የራሴን ለዚያ ለትልቁ ተስፋ ላልኩበት ተጋርዶብኝ ለነበረው የሆነ ፈርቀዳጅ የምትለው መንገድ አለ ለዛ ለሆነልኝ ከጨለማ ወደ ብርሃን ገባውኝ እንደማለት ነው። ሁለተኛም ሀገሬ ላይ ለነበረው ደግሞ ለዛ ሰላምጦት ትንሽ የእንትኑን ነገር እያባራ መጣና በቃ ወደ ብርሃን እየመጣች ነው በሚለው ነው የተስፋው ጅማሬ አንድ ላይ ብዬ። ደግሞ ተስፋው ጅማሮ አንድና ሁለት አላቸው። እና አንደኛው የጻፍኩት ግጥም ቅድም ያቀረብኩት በንጋትን መስየዋለሁ። ተስፋው ጅማሮ ያው ሰው ተኝቶ ጠዋት ሲነቃ ነው ብዙ ተስፋዎች የሚታዩት። እና ያ ሊነጋ ነው መሰል ስልምልምታ አልፎ ብርሃን ፈነጠዘ የሚለው ከዚህኛውም ጋር ይዋሃድልኛል። ያው ከፕሮዳክሽን የማናጀር ጋር አብረነን እየሰራ ነው የኛው። ከኔም በበለጠ እሱ በደንብ ሞር ያብራራዋል። እውነት ለማውራት ያው ፈጣሪ የሆነ መክሊት ሰጠኝና ያንን ጽሑፍ ጻፍኩት እንጂ ሙሉ ያሳተመው ግን ማህበረሰቡ ነው። ቤተሰቤ፣ ጓደኞች ይልና ሙሉ ማህበረሰቤ የሀገሬ ሰዎች ናቸው። በጣም ያው እንዳልኩ የገበሬ ማህበረሰብ ነው። እኛ ክረምት ላይ ደግሞ በጣም ይቸግራል። እኔ ይህንን ጽሑፍ ስጽፍም ሳስመርቅም መጀመሪያ መዋጮም ስሰበስብ ክረምት ላይ ነበረ፣ አሁንም ሳስመርቅ ያው ወደ ክረምት ተጠግቶ ነበረ እና በጣም ብዙ ውጪዎች አሉባቸው። የመዳበሪያ ዘር ምናምን ምን ተብሎ ከዚያ ከሚበሉት ቁራሽ ቆርሰው ለኔ የሰጡኝ ማህበረሰብ ነው። እጅግ በጣም ትልቅ እውነት፣ እንዲህ በቃል ብዬ የማመሰግን የምገልጸው ነገር አይደለም። ዝግጅቱ በጣም ደስ ይል ነበረ። ትላልቅ እንግዶችም ተጋብዘዋል፣ ተገኝተውበታል። አሪፍ ኦዲየንስም ነበረው በጣም ሆነ። ለማብራት የሆን ያክል ያው የሆነም ፕሮግራም ስታዘጋጅ ውስጥ ይፈራል ማን ይቀራል ማንንቲን ይሆናል ደግሞ ምን ተበላሸብኝ ምናምን ብለን እና ውስጤ ላይ በጣም ብዙ ጭንቀቶች ነበሩ። ኋላ ላይ ያው የፈጣሪ ቸርነት ያየውበት ስራ ነው ይሄ ስራ ሙሉ በሙሉ እንጂ በእኔ አቅም ወይም ሰውም ስላገዛህ አይደለም አንዳንዴ ፈጣሪ ነው እንትን የሚል ና የፈጣሪን ቸርነት ያየውበት ስራ ነው። በጣም ደስ የሚል ፕሮግራም ነበረ። ካሰብኩት በላይ ነው ይሆነልኝ እና በብዙዎች ሰዎችም አድናቆት ያገኘ እንትን ነው። ያው ማህበረሰቡ ላይ ከዚህ በፊትም ተሰርቶ አይታወቅም፣ የመጀመሪያ ነው። ከማህበረሰቡ እንደዚህ መጻፍ ሲባል ያው ምንድን ነው ወደ እኛ ያለው ማህበረሰብ ባይገባውም እንኳን እንትን ይልሃል፣ አይገባውም ማለት ሳይሆን ባይገባውም ሊያግዝ ይፈልጋል። በቃ አንተ እንድትወጣለት በቃ ልጃችን ይደግ አይነት ነገር ና ቀበሌውን በዛ ልክ ሙሉ ቤተሰቤንም እውነት ትልቅ አስተዋጽኦ አድርገውልኛል። በዚህ አጋጣሚ እዚህ ስራ ላይ በጣም ማመሰገን የምፈልገው ሰው ቢኖር በመጀመሪያ ፈጣሪን አመሰግነዋለሁ እናቴ ቅድስት ድንግል ማርያም እና ከባለባሎች ከቅዱሳን ጋር ሲቀጥል ደግሞ እናትና አባቴን አመሰግናለሁ በዋናነት ግን ይሄ ነው የማይባል መስዋዕትነት የከፈሉልኝ ሰዎች አሉ። እዚህ ስራ ላይ መምህርት የሺበር ሪፌንስ ሁለተኛ ደረጃ ትምህርት ቤት የቋንቋ መምህር ናት፣ እና ይህንን ስራ ለመስራት ዋነኛው መሰረት እውነት በጣም እሷን ክብረቱን ይስጥልኝ ይሄ ነው ብዬ በቃላት አልገልጾ ምስተዋለኝ ያደረገችልኝ። ሁለተኛ ደግሞ እዚህ የንዛይን ፊልም ፕሮዳክሽን ማናጀሩን ካሳሁን ማስረሻ ይህንን መጽሐፍ እንዲሆን እሱ ያደረገው መስዋዕትነት በጣም እውነት እሱን እጅግ አድርጌ ከልብ ነው የማመሰግነው። ክብረት ይስጥልኝ። ካስዬ በጣም ብዙ ነገር ለኔ ወጣ ውረድ ወርቷል። ካሳሁን ብቻ ቶ በቃ ካሳሁን ብዙ ነገር ለእኔ አድርገውልኛል። እና ካሱ ወልዴ እኛ ጋር ወንድሜ የመርቀር ይወስን ብቻ ብዙ ብዙ ሰዎች አሉ። እናም በዋናነት ደግሞ እጅግ ግርማ አሰፋ ወይም በቅጽል ስሙ አቦሰጥ የእህቴ ባል ነው። ለዚህ ስራ መሳካት በጣም ትልቅ ድርሻ ወስዶ ብዙ መስዋዕትነት የከፈለው እሱ ነውና፣ እሱን ክብረት ይስጥልኝ። ቃ እንዳልከው ስም ዘርዝሬ አልጨርስም። በጣም ብዙ ሰዎች ውስጥ ላይ ሰባ ሶስት ግጥሞች አሉት። ገጽ ደግሞ ወደ መቶ ሰላሳ አንድ ገጽ ነው። ያው ባለፈው እሁድ ነው ያስመረቅ ነው። ሙሉሉ ገበያ ላይ ብዙ እንትን አላለም። ያው አሁን ላይ ብዙ እየተሸጠ አይደለም። አሁን ላይ አዋሳ አይገኝም። ወደ እኛ ነው ያለው፣ ወደ ቡኢ ቡኢ ሶዶ ወረዳ እዛ አለ እና ያስመረቅኩበት ቦታ አሪፍ እንሶ እና ምንድን ነው ያን ጫ አሁን ላይ ብዙ ገበያ ላይ አልዋለም መጽሐፉ ማለት ነው። ያው የመጀመሪያም ስለሆነ ሁለት ቦታ ነው አሁን እስካሁን ድረስ ያለ ያልተገራው ትውልድ ይላል የእሳት ልጅ አመድ ተባለ በተረት ለካስ አሰት አይደል ሆናል፣ እንጂ እውነት ታሪክ ጠገብ ሀገር ታየች እንደ ዘበት ትውልድ አመድ ሆኖ በይስሙላ ቀረበ አደፈ ማንነት። ጠግቦ እየተረፈው አይኑ መች ሊረጋ ለሚበቃው ቁራሽ በወርቅና በብር በተሽለመለመ ጠግቦ እየተረፈው አይኑ መች ሊረጋ ለሚበቃው ቁራሽ ለንግስና ታጭቶ አሻፈረኝ አለ ነበር አልጋውራሽ በወርቅና በብር በተሽለመለመው በደመቀው ዙፋን በሰፊ አዳራሽ ለንግስን ሰንሰለት ጠብቆ በመጣው ዘር ሐረግ የአባት አያቱን ርስት ተቋዳሽ አያት ቅድመ አያቱ በደምና ባጥንት ቀርቁረው ያጸኑት ዘውዱን ሊጭኑለት ባደራ ቃል ኪዳን አትመው ሊያቆሙት ሐሞተቢስ ትውልድ ልበሉል ጎደሎ አልቀበላለ ለኢትዮጵያም ቢሰጡት ለንግስና ታጭቶ ባሪያነት መረጠ በቁጡ አውጠንጠን ማስተዋል ተስኖት ሀሳቡ ዘበጠ። እንደ አየር ላይ ትቢያ ባየር ተበትኖ ድንቅ ስራ ይመስል ክፉን እያጎላ መልካሙን ሸፍኖ ሆነኛ ሰው ታጣ። ትውልዱ ሳያድግ በነገር ጃጀና ተግባር ይያጅ ሆነ ሸርካታው ማንነት ማቅናት አዳገተው ታጥፎ ጠመመና ታቅበው አርመመው ለግፍተው አደቀ ለክፋት ቀኖና ቀፎ ያለቀራስ ቀንጠልባ ሆነ ሚስጥሩ በተነ የቤቱ ገበና ነበልባሉ እሳት ፍሙ እየከሳ አመድ ተፈተፈ የዛር ወላጅ ትውልድ ለሰላም ተፈጥሮ ለጸብ ተሰለፈ መለያየት እንጂ መከፋፈል እንጂ በጦር ምን ተረፈ ሰው ራሱን ገደለ። ምድር ተዘረጋ ሰማይ ተጋረደ ክተቱ ታጭቆ ግሳን ግሱ በዛ ጊዜያውም ዘመመ ነገደ አለፈ ይረጥባል ይደርቃል ሆኖ እንደጤዛ በህሊና ርቀት በአስተሳሰብ ጥልቀት ምድር ብትሞላ ብታፈራ ፍሬ ወይንና ትሮንጎ ሸዋ ሜቄላ በቀለም ክፍልፍል ዘር ቋንቋ መንጥሮ ህሊናውን ታውሮ ሻሞላውን ሳለም አንድ አምሳል አንድ መልክ ልዩነት አክሎ ሰው ራሱን ገደለ። ድህነት ገረፈው ጥጋባና አወዘው ታች ላይ እያለ አመሰቃቀለው በደሙ ታጠበ ነፍሱን አጨቀየ መራራውን ሐሞት አመሰቃቀለው ግብረ ሰይጣን ወርሶ ግብረ አምላክ ረገጠው ሰው አካሉን ፈራ ሰው ሰውን ፈራ ካውሬ ተላምዶ ማሰብ ማሰላሰል ከማይችሉት ችሉት ፍጥረት አንሶ ከታች ወርዶ ተገፈፈ ጸጋው ተራቆተ ልብሱ መልካሙን ጋረደ በክፋት ተጠምዶ ልበገሩሯ አንጀት እምባ አባሽ ሜዳው ተራራው ተንዶ። መኖር መታመኑ ምን ይሉት ህሳቤ ፍጡር ራሱን ኩዶ እልቆ መሳፍርት ስራይ ተግባር ይዞ ማቁስ ተነከረ እልም ድርግም አለ ህሊናው ደንዝዞ። እግሮቹ ጠመሙ መንገዱ መንገድ ፈሩን ሳተ ብሌን አይኑን ፈዞ። መሰረት አንድ ነው ሀረጉን ቢበዛ ሰንሰለቱ ቢረዝ ስሜቱ አይለይም ገጽታው አንድ ነው ደስታም ሆነ ሐዘን ለክብር የታጨ በትርምስ ምድር ታች ወርዶ ቀለለ ማየጸን ረገጠ ሰው በራሱ እጅ ሰው ራሱን ገደለ። እሺ አመሰግናለሁ። ያው በመጀመሪያ ዛሬ ለዚህ ፕሮግራም እና እኔን አክብራችሁ ለመጣችሁ ለውድ እንግዶች በአገረኛ ሴራ በላለዲ እምጣ እንኳን ደህና መጣችሁ። ያው ካለን ሰዓት አንጻር ብዙ አላወራም። ምንድን ነው እውነቱን ለማውራት ዛሬ ለኔ በጣም ትልቅ የደስታ ቀኔ ነው። በጣም ትልቅ ማለት ነው። ያው ያለፍኩባቸው መንገዶች ምንም እንኳን የሆነ ያክል አዳጋች ቢሆኑ በቃ ይህንን ስኬት ማየት ራሱ በጣም ትልቅ ነገር ነው። አክብረውኝም ለመጡት ለነዚህ ለትላልቅ አርቲስቶች እውነት ምስጋና ነው። ገጣሚ እያሱ በጣም ጎበዝ ገጣሚ ነው ማለት እኔ ጋር መጽፉ ሲመጣ ሳይጠረዝ ምን ሳይል ነው የመጣው እና ይህንን ነገር ማለፍም አልቻልኩም። ከዛ በፊትም እንደዚሁ የግጥም መድብሎችን አዘጋጅቻለሁ እዚሁ ሶዶ ወረዳ ላይ ካንድ ሁለት ሶስት ገጣሚያኖች እንዲተላለፍላቸው ለማህበረሰቡ አዘጋጅቼ ያለሁና የሱ ደግሞ ትንሽ ሰው እንዳላገኘ ነው። ስለዚህ ይሄ ልጅ ደግሞ እንደዚህ አይነት ገጣሚ መንገድ ላይን መተው ለኔ ከባድ ስለነበረ ብዙ መስዋዕትነት ሆኜበት ነው ወደ ማህበረሰቡ እንዲደርስ ያደረግ ነውና፣ ሰላም ናችሁ፣ ሰላም ናችሁ። ብዙም ብዙ ወር ያለ በዛም ለይሳቂ ይልቅ አንድ ነገር እለዋለሁ። በሚቀጥለው ጊዜ በቁጥሩ ሁለት እንደምንገናኝ ተስፋ አድርጋለሁ። በርታ። እንደዚህ አይነት ግጣሚዎች በየቤቱ ሞልተዋል፣ ግን የሚደግፋቸው ስለሌለ ነው እንጂ እያሱን ይዘን የወጣን እንጂ ሌሎችም እንዳሉ ተስፋ አደርጋለሁ። እንደኔ እንደ ጀማሪም አይደለም ግጥሞቹ እና በሳል ናቸው። ጥሩ ግጥሞችን ይዞ የመጣ የግጥም መድብል ነው። ከሚገርም ነገር ምርቃቱ ከዛ ፊት እንዳልኩ አዘጋጅቻለሁ። የአሁኑ ለየት ብሎብኛል። በጣም ብዙ መስዋዕትነትም ከፍዬበታለሁ። ከአርቲስቶች ከመሰብሰብ አንደኛ ከሰላም አንጻር እዛ ጋር ሄደ ያንን የሚያክል አርቲስት ገጠር ውስጥ ይዘ መግባት ቀላል ነገር አይደለም። ይህንን ደግሞ ሲተባበሩኝ የነበሩት አንድም የወረዳው መስተዳደር የወረዳው ባህል ቱሪዝም፣ የሶዶ ወረዳ ባህል ቱሪዝም፣ እንደዚሁም ከመስተዳደርም ከቀበሌ ነገር የሚሰሩትም እንደዚህ ግጥም የግጥም መድብልም ደራሲ አይነቶችም ዘፋኞችንም እዛው ማህበረሰብ ጋር የሰሩትን ስራ ለማስመረቅ ወይ ደግሞ ለማህበረሰቡ ለማድረስ ሲያስቡ በሙሉ ልቦና ያዘጋጃሉ ብዬ አስባለሁ። ሌላ ደግሞ ይህንን ግጥም ስናስተካክል ሰልሱ ዘኢትዮጵያ አርት ፊልም ፕሮዳክሽን የሚባል አለ። አዲስ ጀማሪ ነው። ከጎናችን የነበረ ልጅ ነው። በጣም ጎበዝ ልጅ ነው፣ ገጣሚ ነው እሱ። እነዚህ እነዚህ ሰዎች ከጎናችን ናቸው። ሌሎችም የተስፋ ጅማሮ መጽሐፍ ለማስመረቅ ሁላችንም መጽሐፉን ይዘን ገዝተን አንብበን ሌሎችም ግጥሞች፣ ሌሎችንም የሚያበረታቱ መጽሐፎች አሉ። ለዛሬ ግን የተስፋው ጅማሮ እንድናነብ ሁሉም ወጣት የሚገዛው ለማንበብ ብቻ ሳይሆን የዛሬ ቀን ተስፋ የጫርንበት ቀን ነው ብለን ለምልክት እንዲሆነን ይህንን መጽሐፍ እንድንገዛ ከዚህ ሰዓት ጀምሮ የተከፈተ መሆኑን አብራሎ አመሰግናለሁ።